ሰላም ጋይስ እንዴት ናችሁ? ሰላም ናቸው። እንግዲህ እኔ እምታውቁኝ ከድሮ ጀምራችሁ ማሮች፣ ወዶች ያው እንግዲህ ሰብስክራይብ አርጋችሁ ባታሳድጉኝም እኔም እናንተ የምሆነውን የማደርገውን ነገር አሳውቃለሁ። ግን ሰብስክራይብ አርጋችሁ አላሳደጋችሁኝም። ይህ ቤት ሲሰራም በቃ ከሃ ጀምሬ እየፖስትኩላችሁ ነበርና እና ምንላችሁ ፈልጌ ነው ባለኝ ነገር ደስተኛ ነኝ ነኝ ምክንያቱም ባለኝ ነገር ደስተኛ ሲሆን ከደስታ ላይ ደስታ እግዚአብሔር ይጨምራል ማለት ነው እና ነፍሰ ጡር ስሆን ታውቁኛላችሁ፣ ስወልድም ታውቁኛላችሁ። እና አሁን የዮቤልደት ተሳሳስር ተሳሳስር ስለሆነ እንዲሁ ምን አለበት ከሞት ነው የተረፍኩት። ሙቼ እንደበሬ በሬ ታርጄ የኦፕሬሽን አለው ግን የኔ ኦፕሬሽን በጣም ነው የሚያስፈራ የነበርና እንደዛ እንደዛ ሁኔ የወለድኩት ተርፍ ያለው አይደል፣ ሙቼ ቢሆን ይሄ አለም ይቀር ነበር አይደል ብዬ ያው እዚህ ቤት ለመግባት ትንሽ ቀለም ነካ ነካ አድርገነው ነበር። ስታዩት ግን ቀለሙ የሚያምር ነው የሚመስላችሁ፣ በአካል አያምርም። ግን እኔ ደስተኛ ፍሪ ሁኔ ነው የምኖርበት። ለምን እስከ ሜድ መስጌጥ ይህን ማናይበት እና ብዙ ሰዎች ኮሜንት ላይ እኔም ታሸማቁኝ አላችሁ። ቤትሽን ቀለም አድርጊው፣ የውጭን ቀለም ለምን አትቀኙም? በፊት ግቢ ግቢ እያላችሁ ግቢ ታጠረ፣ አሁን ደግሞ ቀለም ቀለም። እኔ በሰው ወሬ አይደለም የምሄደው። እንደው ጭራሽ ምን ብላችሁ ነበር፣ እንደ ተንቢ ምናምን ተንቢ። መቼ እኔ መቼ፣ እንደገና ደግሞ እንደ ሰው አልኖረም፣ እንደ ራሴ ነው የምኖረው። እና ይህን ቤት እንዴት ደስተኛ ሆኜ ስኖርበት እንደነበር ላሳያችሁ። ኮርኒሱ ጅብሰን ነው ምናምን ምናምን ልታዩ ሰባላችኋል እና ከፈጣሪ ፈቃድ ጋር ኮርኒሱን ጅብሰን ማድረግ አስቤ የልጅ ልደት ጊዜ ኮርኒሱን ጅብሰን አደርጋለሁ የፈጀ ይፍጅ ብዬ ስጠይቅ ኮርኒሱ ጅብሰን ሆኖ ግድግዳው ጅብሰን ከተቀባ ዋው ነው ወጪው በጣም ኦቨር ሆነ። አቅሚቲ እንደዛ ስትሆን፣ ኮርኒሱ የው እስካሁን የቆየንበት ይህን ይመስላል። አሁን የልጅ ልደት ጊዜ ይህን ኮርኒስ አስቀይራለሁ፣ ከዛ ጅብስን አድርጌ ቆንጆ ቀለም ፏ ብልጭ አድርጌ አስቤ ነበረ። የልጁ እጅ ብቻ እንኳን ውውውው፣ አይ ኮርኒሱ ኢንሻአላህ መኖር ስለሚቀጥል ቀስ ብለን እናደርገዋለን። ኮርኒሱን ግን ነጭ መዳበሪያ ወይም ደግሞ ከቻልኩ ኮምፐርሳት የሚባለው ላደርገው ነው። ከቻል ኮንፐርሳት አድርገዋለሁ ወይም ነጭ መዳበሪያ። ይሄ ግድግዳ በደንብ እዩት። እንደዚህ እናቴን ጅብሰን እንደተቀባ ዝም ብሎ ቀጭን ጅብሰን የለም እንደተቀባ ቀለም አልተቀባ። ይሄ ግን እዩት፣ የልጅ ቤት እዩት። እንደ ራሴ ነው። እንደዚህ የሚያቆሽሸው አያችሁ? ልጅሽ ልጅሽ ልጅሽ የምትሉ እሱ ነው እንደዚህ የሚያቆሽሸው። ይሄ አሁን ምንም አለሰለስ ሸካራ ነው። አሁን ይህን ጅብሰን አስደርጋለሁ። ቤቱን መሰንጠቅ ጀምሯል። ምክንያቱም በአካባቢው በጣም ብዙ ዛፍ ስላለው ተሰንጥቋል። ይህም ትናላለንባች አልሆነብኝም። ቤቱን ብትንሽ እዚህ ውስጥ ይቺ ሳሎኔ ናት። አሁን ሁሉ እዛ ላይ ቴሌቪዥን ነበረ፣ እዚህ ጋር ቴሌቪዥን ነበረ። አልተመቸነም ነቅለን ወደ ዞር ነው። ስለዚህ ይሄ ይሄም ስለሚያስጠላ የጆቬድ ደት አሪፍ አሪፍ ማሳመር ስለፈለኩኝ ትንሽ ጅብሰን አድርጌ እንዳቅሜ ሷሉማን የኔ ምንታቤት ይቅርብኝ፣ እዚህ ያለው ሶስቱ ምናምን ክላስ ይቅርብኝ። ይች- ሳሎማን ብቻ ጅብሰን አድርጌ ኮርኒሷን ችቡድ ነው። ኮምፐርሳት ኮምፐርሳት የሚባለውን አድርጌ ኮምፐርሳቱን ጅብሰን አስቀብቼ ቀለም ማሳመር ፈልግ ያለው ከዚህ ጋር ደግሞ አሁን ይሄ ሲወጣ ቆሻሻ ይኖረዋል፣ እርግጠኛ ነኝ በጣም ቆ ግን እዚች ቤት ኩኜ ማለት ነው። በጣም ደስተኛ ነኝ። ፍሪ ኩኜ ነው ልጆችን እያሳደሩ ካለት አሁን እዚህ ጋር ባሳያችሁ። ይህን ገልጭን አሳያችኋል። ይሄ አሁን መጋረጃው ነው። አያችሁት? ይሄ የዝገት መከላከያው ቀለም እንደተቀባ ምንም አልተቀባም። አፈር ነው። ምክንያቱም ምንም ስላልተስተካከለ እንግዲህ ይህች እንዳለ ሸረሪቱም ዝሃ አስጎቷል። ሁሌ ነው የማጸደው፣ ግን ማታ ጠዋት አጸደዋለሁ። ማታ እንደዚህ ሆኖ ነው አሁን ስላላጸደው ነው። እናንተ ለማሰለ ይሄን ቀለም ቀበዋለው፣ አሳምረዋለው። ዲኮሩን የት ላይ ላርገው? እዚህ ጋር ዲኮሩን፣ የጎቤል ዲኮር እዚህ ጋር አርገዋለሁ። ጠረንቤዞን አሸሽቼ ሌላ ቦታ አደርጋለሁ። ሶፋውን እንደዚህ አመጠዋለሁ። ቴሌቪዥኑን አውርጄ ቴሌቪዥኑን አውርጪ ሌላ ቦታ አደርገዋለሁ። ወደዚህ ስመጣ ደግሞ አሁን ይሄ የልጆች ምኝታ ቤት ነው። ይሄም ኩሽና ስለሰራው ይሄም ይሄም የምኝታ ቤት ነው የሚሆነው። ለምን ብትሉ ኩሽና ሰርቻለሁ። የትጋ ላሳያችሁ። እዚህ ጋር ሌላ ኩሽና እንጀራ ከምጋግርበት ውጭ ይኸው ሌላ ኩሽና ሰርቻለሁ። ይሄ ማለት ነው ይሄ ኩሽና ስላለኝ ይሄንን ምኝታ ቤት አደርጋለሁ። በቃ የዚህ ኦቭን ምናምን ምናምን አውጥቼ ወደዚህ አደርግ አደርግና እንደዚህ ታዝራካ አሳያቸው። አሁን ይሄን አወጣለሁ ያለው አስመርጋለሁ፣ አስገርፋለሁ። ከተገረፈ በኋላ ቀለም ቀልጭ ምናምን እዚህ ወደዛ አወጣለሁ። ኦቭን ወደፊት አስብያለሁ። ኦቭኑ እዚህ ውስጥ ያለው ኩሽና ከዛ ምን ይላችኋለሁ፣ ይችንም ቆንጆ አርጌ ቀለም አስቀብቼ ምን ብዬ አሳምራች ነው። ምክንያቱም ቆሸሻለች፣ በተለይ እዚህ ጋር ምናምን ወጥ ምናምን ስለነካ በጣም ቆሸሻለች። እዚህ ጋር መብራት ሲመጣ መቆጣጠሪያ የመብራት መቆጣጠሪያ ይገባል። ከዛ ወደዚህ አሳያቸው። ከዛ ሳሎኑ ይኸው እንደምታዩት ይህ ሶፋ በጣም ቆይቷል። ስንት አመቱ? አራት አመቱ ሊሆን ነው። ፈጣሪ ከፈቀደልኝ ቀስ በቀስ ልብስ አስቀይርለታለሁ፣ ወይም ደግሞ ትንሽ ብር ጨምሬ ቼንጅ ያደርጋለሁ ብያለሁ። ምንጣፍን አንስቻለሁ፣ እዚህ ጋ ያለው ምንጣፍ ከዛ ለዚህ ፏፏፏ አናደርጋለን። ይሄ ምናምን ቆሻሻ ይወጣል፣ ቤቱ ልስልስ ይላል። ተለዩ ቦታ ያገኛል፣ ሁሉም ነገር ያምራል። እንግዲህ የልጅ ልደት አድርጌ ለማዋል ሞክሬያለሁ ፈጣሪ እንዲረዳኝ ጸልዩልኝ ያው እንግዲህ ታውቃላችሁ ከሞት ስትተርፉ ብዙ ነገር ይደረጋልና እኔ አልበላም አልጠጣም ልብስ ጌጣጌጥ አልበዛም አልገዛም ብዬ ነው እና እቺ ነገር ላድርግ ያሰብኩኝ ይህን ቪዲዮ አይታችሁ ይህን ቪዲዮ ያያችሁ ሰዎች ምን አይነት ቀለም እንደሚሄድ ቤቱ ጋር ጻፉልኝ የቀለም አይነት ከዛ በኋላ ኔክስት ቪዲዮ ደግሞ ጅብሰን አሁን ልጁ ጋር ተነጋግር ያለው ሊመጣ ነው። ይህን ቀለሙ መታጠብ አለበት ብላል። ይህን ቀለም ሊያጠብ ነው ይመጣል። እየተቀባ እየሰራ ልጁ ቪዲዮ አረግላችኋለሁ። ተሰርቶ ሲያልቅ ቪዲዮ አረግላችኋለሁ። ካሁን በኋላ አራት ቪዲዮ ጠብቁ አሳምሬ አሳምሬ። ምክንያቱም ይህን የማደርግላችሁ እኔ ችግር የለውም፣ ቪዲዮ አለመፖስት ይችላል። ግን ስደት ላይ ያላችሁ እህቶች ቤት ስታሰሩ በንድህ ሁሉም ይሳካ አትበሉ። ቀስ በቀስ ቀስ በቀስ ቀስ በቀስ እኔ አረብ ሀገር አደለም የሰራሁት እዚህ መጥቼ ነው። ብር ብመጣ ምናምን ምናምን እ መጥቼ አሁን በሩን ቀለም እንዴት እንደማሳምረው። ውጭን ደግሞ በሩ አያች፣ በር በጣም ቀለም ያስፈልገዋል በጣም ይህብ እንዳሰርታ ካላችሁ ግዱ ስለታጠረ የዮበግደት ዲኮር እዚህ ላይ ባደርገውስ አያምርም? እዚህ ጋ ዲኮር አድርጌ ፕሮግራሙ እዚህ ላይ ጠረጴዛውን አውጥቼ ባደርገው የሚያምር ይመስለኛል። ሁላቸውን ኮሜንት ጻፉ። ከዛ እዩት፣ አሁን ግርፍ እንደሆነ እንደተገረፈ ምንም ነገር፣ ወደፊት ጅብስን አድርገን ቀለም እናደርጋለን ብለን ስለአሰብነ የውስጡ ብቻ ስለሚሻክረን ትንሽ ገብርኤል እና እኔ ቀባ ቀባ አደርግ ነው ይህ እብት አሁን እዚህ ላይ ጅብሰን ያምራል። ይሄን ጅብሰን አድርጋለሁ፣ ሳሎኗንና እና የውጫን አስብ ያለው ፈርሱን ደግሞ ኮምፖርሳት አድርጌ አሳያችኋለሁ። ላይክ ሸር ሰብስክራይብ እያደረጋችሁ ይህን ቪዲዮ ለሁሉም እህቶች እንዲደርስ አድርጉ። ተስፋ አትቁረጡ። እውነት እግዚአብሔር ለወደቁት ለተገፉት አለ። በእግዚአብሔር ከታመናችሁ ሰው ካላለቀሰባችሁ ሰው በእናንተ ላይ ካላዘነ እግዚአብሔር ምስክሬ ነው ምላችሁ ከተነሳችሁ ከወደቃችሁበት ትነሳላችሁ። እና ቀጣይ ይወጣል።